ሰላም ውድ ወገኖቻችን እንደምናላችሁ። ኢትዮጵያ ነኝ። ከዛሬ ይህን መልክ አሁን ማስተላልፈው አንድ አስቸኳይ ነገር ለማስተላለፍ ነው። ዛሬ የእድር ኖርዌይ የሚመሰረትበት ቀን ነበር። ሁላችሁም እንደምታውቁት ብዙዎቻችሁ የሰማችሁት ሁሉ ግን፣ በጣም በጣም ባልጠበቅ ነው ሁኔታ ዛሬ የተገኘው አዳራሽ የኢትዮጵያ ኮሚኒቲ ጠይቀውልን የተገኘ አዳራሽ ነበረ፣ እና አሁን ይሄ አዳራሽ መብራት እዚህ ቆሜ የማወራበትን ምክንያት መብራት ጠፍቶ ምንም አይነት የመብራት የማግኘት እድል ስለሌለን ዛሬ በዚህ ባጭር ሰዓት ደግሞ ቦታ ቀይሮ እናንተን ግራ ማጋባቱ ትክክል ስላልሆነ አሁን በቅርብ ጊዜ በኖርጋ አማርኛም በተለያዩ ፕላትፎርሞች ላይ ከፌሬ በፊት ይሁን ወይስ ከፌሬ በኋላ ይሁን የሚል ጥያቄና መልስ እናቀርብላችኋለን። ቪርቹዋል ይሁን ወይስ በአካል ይሁን የሚለውን ክፍለ ሀገር ያላችሁ እስሎም ያላችሁ የምትመልሱት ነገር እናዘጋጃለን። በጣም በጣም ይቅርታ እንጠይቃለን። ከኛ አቅም በላይ የሆነ ነገር የኛ ጥፋት ባይሆንም አትሊስት ግን አሁን ትራንስፖርት ይዛችሁ እየመጣችሁ ያላችሁ ትኖራላችሁ እና ሳትመጡ እንድትመለሱ በትህትና እንጠይቃለን። በቅርብ ጊዜ ደግሞ ሰሞኑን ከኛ ትሰማላችሁ ማለት ነው። አመሰግናለሁ። አሁን ያለነው እኔ ላወራ እንጂ ይህንን እድር ሲያደራጅ የነበረው ግሩፕ አብሮ አለ። አሁን እየቀረጸች የሚያለችው እህቴ አንዷ እሷነች ስለዚህ ምንድነው ሁላችንን ተዘጋጅተን መዘጋጀት ያለብንን ያልተዘጋጅተን እየጠበቅናችሁ ነበረ። ግን ያልመጣችሁ ትራንስፖርት ያልያዛችሁ፣ በትራንስፖርት ላይ ያላችሁ ሳትመጡ ተመለሱ ብዬ በትትና ጠይቃለሁ። ለምትመጡ ደግሞ እዚህ እስከ ክሎ ካፊረ ድረስ እዚህ እንጠብቃለን። የምትመጡትን ይቅርታ እያለ ለመመለስ ማለት ነው። በተረፈ እንግዲህ እግዚአብሔር የፈቀደው ቀንና